አሰላሙ አሌይኩም ወራህማቱላሂ ወበሬካዚ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ደህና ናቸው? ከኛ አልሐምዱሊላ ሁሉ ሰላም ነው። ከእናንተ ጋር እንዴት ነው? ሀባይቢ፣ ሰሞኑን ጠፋ ብለናል። የት እንደጠፋው ለምን እንደጠፋ አብረን እናያለን። ወደ ሰመራ ሂጄ ነበረ። ለዛ ነው ጠፋ ያልኩት። በጣም ናፍቃችሁኛል ደሞ ማለት ነው። ኢንሻአላህ በቅርብ መለሰው ነው የሚሆነው። ዛሬ እስኪ ሰመራ ምን እንደሆነ፣ ምን አይነት ከተማ እንደሆነ አብረን እናያለን ማለት ነው። ዘወር ዘወር እያልኩ አንዳንድ የማሳያችሁ ነው የሚሆነው ማለት ነው። እስከ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በህይወቴ ገና የመጀመሪያ ጊዜ በነገራችን ላይ ደሴ ወይም ደግሞ እንደዚህ ቃል ራሱ ሳደርሱ እስከ ወረባቦ ምናምን ነው እንጂ ብዙም አልሄድም ነበረ ማለት ነው። ዛሬ ደግሞ ወጣ ብያለሁ ላችኋለሁ። ሴሜራ ማለት እንግዲህ እንደ ስሙ ከሆነ በጣም ትልቅ ነው ደስ የሚል ከተማ ይመስላል። እስኪ ደግሞ እሷን አምርና እናያለን። በነገራችን ላይ አዲስ ገና እየሞቀች ያለችው ከተማ ናት ማለት ነው። ልማቱ ራሱ እንትኑ አጀማመሩ ማሻላ ፎቅ ብቻ ነው እላቸዋለሁ። እና በጣም ደስ የምትል ከተማ ናት ማለት ነው። ግን አዋራውን፣ ሙቀቱ ምናምን እሱን አንጠያየቀው እና ወዶች ዞር ዞር እያልኩት ነበረ ማለት ነው። እስኪ ለምንድን ነው ላይ ሆኜ ወደ ሁሉንም አልቀርጾም ደግሞ ቤተሰቦችን በዛው በጣም ስለናፈቃችሁ ሰላም ልበላችሁ ብዬ ነው ማለት ነው ወዶቼ እንግዲህ አረሳችሁኝማ እኔ እንደምናፍቃችሁ እናንተ እንኳን እንጃ እንግዲህ ለማንኛውም ኢንሻላህ በቅርቡ ደግሞ ወደ ሀገሬ ተመልሼም ወደ ስራ ቦታዬ በአዲስ መልኩ እመጣለሁ፣ እላችኋለሁ ወዶች። ሰላም ማለት ያክል ነው የመጣሁት ዛሬ። ሰመራም እንግዲህ ባጭሩ እችን ትመስላለኝ ማለት ነው። ማሻላው ማለት ነው። አሁን ደግሞ እራት ልበላ ወይም ደግሞ ንፋስ ልብሰል ብዬ ወጣ ብዬ ያለው ማለት ነው። ግን በነገራችን ላይ ሶም ያልበዛበትና ደስ የምትል ከተማ ናት፣ በእውነት እላችኋለሁ ማሮች። በማታ ደግሞ እስኪ እንያት ማለት ነው። ራቅ ራቅ ያለ ቦታ ይመስላል ግን

አበረታቱን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ቻናላይን ማለት ሰሆነ ምንም ነገር አለቀኩበትም ከጾም ወደዚህ ሲጀመር አልመጣሁም መሰለኝ። ወደው ነበር የወጣሁት። ላችኋለሁ። ማሮቼ፣ ኢንሻላህ ደግሞ በቅርቡ እንደምመለሰው ተስፋ አደርጋለሁ። ኢንሻላህ አላህ ካለ ማለት ነው። ወዶቼ፣ እንግዲህ ዛሬ ሰላም ልበላችሁ ብዬ ነው የመጣሁት። በነገራችን ላይ በእውነት በጣም ነው ይናፍቃችሁኝ። አበረታቱኝ ላይክ፣ ሼር ሰብስክራብ ማድረግ አትርሱ። ኢንሻአላ ደሞ በቅርቡ ተመልሼ እንዳልኳችሁ በስራ ቦታ የሚመጣ ነው የሚሆነው ማለት ነው። እንግዲህ ሴሜራ እችን ትመስላለይ። ማታ ራሱ ትበራለይ። ማሻላ ገና ግን ሲያልቅ ትልቅ ከተማ ነው። ወጠላይ ላይ ነው ማለት ነው። ማሻላ ደስ የሚል ከተማ ነው ብቻ።